አሁን ይሄ ታያላችሁ፣ ይህ የግመል ሽንት አይነት ነው። ይህ ደግሞ የግመል ሽንት አይነት ነው። ዩ ሲ ቨርዥን ዩ ሲ ዲፈረንስ ይህ ነው። አሁን የዚህ የልዩነቱን አይታችኋል አይደለ? ውድ ወንድሞች እናቶች፣ ስለዚህ ሲመጡ ባትመጡ ከመጣችሁ አልሐምዱሊላህ፣ በዶዝ የግመል ሽንት ሕክምና ታገኛላችሁ። በዶዝ የተዘጋጀ እናንተ በት ሌብል ዱበሽታ አይነት የግመል ሽንት ሕክምና አገልግሎት ማግኘት ይችላላችሁ፣ መውሰድም ይችላላችሁ። ደግሞ አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ ቤተሰቦች ሰላም ብያለው። ሰላማችሁ ይብዛ። እንግዲህ ይሄ ልጅ የግመል ሽንት ለካንሰር ለተለያዩ በሽታ መድኃኒት ነው እያለ ነው። እሱ እንግዲህ ዶክተርም ነው እውቀትም አለው በደንብ ማለት ነው። ይሄ ልጅ አፋር ክልል ነው የሚገኘው፣ ሎጊያ አፋር ክልል ነው። የምታውቁና መሄድ የምትችሉ ሰዎች እሱ ጋር እየሄዳችሁ፣ ቁጥሩን እንግዲህ በሚዲያ ላይ ማፈላለግ ነው። የራሱ ቁጥሩን እፈልግ ነበረ፣ ለተቸገረ ሰው ብንሰጥ አሪፍ ነው። ብዙ እናቶችን ብዙ አባቶችንም እንደዚህ አልጋ ላይ ወድቀው የታመሙ ስንት የቀሩትን መራመድ የሚያቅታቸውን የነርቭ ችግር ብዙ ነገሮችን ሲያክም ነበረና ጤነኛም ሲሆኑ ነበረ። ልጁ እንግዲህ የግመል ሽንት መድኃኒት ነው የተባለው ዝም ብሎ የማንኛውን ግመል አይደለም፣ ልብ በሉ። የማንኛውን ግመል አይደለም፣ እኔ ስለሰማሁት ነው። እስከ መጨረሻው ያለው የግመል ሽንት ያላገባች ማለት ነው። ልጅ የሆነች የሴት ልጅ የሆነች ያላገባች ማለት ነው እንጂ የማንኛውም ግመል አይደለም። ደግሞ ከረል ራሱ አለው። ዝም ብላችሁ ነው ተብላችሁ፣ በሚዲያ ላይ ብዙዎቻችሁ ልታወቱና ልትሰሙት ትችላላችሁ። ግን እንደዛ ብሏል ብላችሁ እንዳትጠቀሙ ሁሉንም ነገር ማለት ነው ልብ ብላችሁ አዳምጡና ተከታትላችሁ ሰውየው ምን አይነት እንደሆነ በስመ ግመል ተብሎ ከባድ ነው። ያላገባች የሴት ነው ያለው ማለት ነው። እና ከረኑ ራሱ ረሳሁት፣ ምሳሌ ከረኑ ራሱ አንደኛው ወደ አረንጓዴ ነገር ና ወደ መጥቆር ነገር የሄደ ነው። አንደኛው ደግሞ ዘይት የመሰለ ነገር ነው። እንደዛ ነገር ነው እንግዲህ ማንኛው እንደሆነ ያለው ብቻ ረሳሁት፣ እና ግን ያላገባሽ ግመል ማለት ነው እሱ ነው መድኃኒት። እሱን ደግሞ የታድጋችሁ ነው ፍሬዘር ወይም ተላጃ ውስጥ ፍሪጅ ውስጥ ከሆነ ቀዝቃዛ ቦታ ላይ ለወር ለሁለት ወር ነው እንደዛ ያገለግላል ብሏል ማለት ነው። እንግዲህ ዝምብላችሁ እንዳትጠቀሙ። ለማንኛውም ይሄ ነገር ሚዲያ ላይ ሲንሰራ አሸራ ችኋለሁኝና እውቀቱን ከልጁ ፈልጋችሁ ጠይቃችሁ በደንብ ተጠቀሙ። ዝም ብላችሁ እንዳትጠቀሙ ለማለት ያክል ነው። የማንኛውም ግመል አይሆንም። ከእውቀተኞች ጠይቃችሁ እንትን በሉ ማለት ነው። ልጁ ቲክቶክ ሊቭ ላይ ይገባል አንዳንድ ቀን። ስልክ ቁጥሩ ግን አላገኘሁትም እኔ ራሱ እንደዚህ ያፈላልጋችሁ። በሕክምና ነው ግን የሚሰራው ልጁ ዝም ብሎ በባህላዊ አይደለም ሕክምና ከጀርባው አለ። በሕክምናም ነው በባህላዊ መንገድም ነው የሚሰራው ማለት ነው። እንደዛ ስለሆነ ጠይቁ። ልጁን ግን ሚዲያ ላይ ሲንሸራሸራ ይቸው ነው ይሄን ቪዲዮ ማለት ነው። ዝም ብላችሁ በዚህ ነው ባላችሁ ነገር እንዳትጠቀሙ እና ለታመመ ሁሉ መድኃኒት ያርግላቸዋላ እንሻ አላህ ያረብ መድኃኒታቸውን አለ ይዘዝላቸው። ግን ልጁ በጣም ጎበዝ ልጅ እንደሆነ ና አፋር ሎጊያ እንደሆነ እንደገና ደግሞ መንጣት ከቻላችሁ ሰየው እኔጋ ህክምናውን ታገኛላችሁ ብሏል። መምጣት ካልቻላችሁ ደግሞ በዚህ መንገድ ነው የምትጠቀሙት ብሏል ማለት ነው። እና ቁጥሩን ፈልጋችሁ እርግጠኛ ሆናችሁ እሱን ጠይቃችሁ እንዴት እንደምትጠቀሙ በተለይ ካንሰር የኩላሊት ምንድን ነው ያለው ኩላሊትን እንደዚህ ምናምን የተለያዩ በሽታዎችን መድኃኒት ነው እያለ ነበረ፣ ይፈውሳል፣ ያድናል እያለ ነበረ። እሱን ቁጥሩን አፈላልጋችሁ በትክክል ጠይቃችሁ መሆን አለበት ማለት ነው። ዝምብላችሁ ባህላችሁ መንገድ እንዳትጠቀሙ አደራ።